የፈለጉትን ነገር በፈለጉት ሰዓት ላይን ካርድ በተለያዩ ቦታዎች በተከልናቸው ኤቲኤሞች ይጠቀሙ። ላይን ካርድ። በላይን ካርድ ከየትኛውን ባንክ ኤቲኤም ብርውን ማውጣት ይችላሉ። ፈጣን፣ ቀላል፣ ምቹ ላይን ካርድ። ዜና ስለ እንደምን ላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ ስፖርት ዘገባዎች አለፍን። ሰላም አይደጭን ነኝ። በአይደብሌፍ የወርቅ ደረጃ በሚሰጠው የፎኮካ ማራቶን የማነ ጸጋይ አሸነፈ። 208 48 የገባበት ሰዓት ነው። ለሁለት ተከታታይ ዓመታት ሻምፒዮን የነበረውን ኬንያዊን ፓትሪክ ማካውን አስከትሎ በመግባት ነው የማነ አሸናፊ የሆነው። ዝናባማና ከባድ ንፋስ በነበረበት አስቸጋሪ ሁኔታ ውድድራቸውን ያደረጉ ሲሆን የማነ ያስመዘገበው ሰዓት ከ204 በኋላ በጣም የዘገየ እንደሆነ ተጠቁሟል። በማሸነፊያ ደስተኛ ነኝ፣ በአስመዘገብኩት ሰዓት ግን ደስተኛ አይደለሁም። 205 ከ206 እገባለሁ ብዬ አስብ ነበር። ልምምዴም ይህን ማድረግ እንድችል ይረዳኝ ነበር። በዝናቡ ምክንያት እንደ እንደፈለግኩ ማዘዝ አልቻልኩም ነበር ብሏል የማነ በሰጠው አስተያየት። በሌላ ሀገር አቋራጭ ውድድር በሴቶች ገለቴ ቡርቅ አሸንፋለች። በወንዶች ደግሞ ኤርትራዊ አሮን ክፍሌ የመጀመሪያ ድሉን አስገኝቷል። አስረኛው የኢትዮጵያ ግማሽ ማራቶን ውድድር ትናንት በባህር ዳር ከተማ ተካሄደ። በውድድሩ ላይ ከኢትዮጵያ ሶማሌእና ከድሬዳዋ ከተማ መስተዳድር በስተቀር ከሁሉም ክልሎችና ከአዲስ አበባ ከተማ አስተዳደር ከ13 ክለቦች እና በግል የተውጣጡ 233 ወንድና ሴት አትሌቶች ተሳታፊ ሆኗል። በግል ወንዶች የኦሮሚያ ፖሊስ ታምራት ቶላ በቀዳሚነት ሲያጠናቅቅ፣ ጌታነ ሞላ ከመከላከያ አርዶም ጦማይ ከመሰቦ ሲሚንቶ ሁለተኛ ና ሶስተኛ ሆነዋል። በቡድን ወንዶች ኦሮሚያ ፖሊስ የዋንጫ ተሸላሚ ሆኗል። በቡድን ሴቶች ኦሮሚያ ፖሊስ በነጥብ ባሸነፈበት ፉክክር በግል ደግሞ ታደለች በቀለ ከኦሮሚያ ማረሚያ ቤቶች አሸንፋለች። እሸቴ በግሪና ጉልሜ ቶሎሳ ከኦሮሚያ ፖሊስ ተከታትለው ሁለተኛ እና ሶስተኛ ሆነዋል። በግል ከአንድ እስከ ስድስት ለወጡ አትሌቶች ከሀያ ሺ ብር እስከ ሶስት ሺ ብር ሽልማት ተሰጥቷቸዋል። የአማራ መገናኛ ብዙሀን እንደዘገበው። በኢትዮጵያ ፕሪምየር ሊግ መሪው ቅዱስ ጊዮርጊስ የመጀመሪያ ሽንፈቱን አስተናገደ። ትናንት ጎንደር ላይ በፋሲል ከተማ ሁለት ለአንድ ተረቷል። ፋሲል ከተማ ደረጃውን አሻሽሏል። ሙልጌታ ክፍሌ ተጨማሪ አለው በአራተኛ ሳምንት የኢትዮጵያ ፕሪምየር ሊግ ፋሲል ከነማ በሜዳው የመጀመሪያውን ድል ሲያስመዘግብ ቅዱስ ጊዮርጊስን በሊጉ የመጀመሪያው ሽንፈቱን አስተናግዷል። ከ50 ሺህ በላይ የሚጠጋ ተመልካች በተከታተለ ሁለቱ ክለቦች ጨዋታ ጎል በማግባቱ ቀዳሚ የነበረው ቅዱስ ጊዮርጊስ ነው። አጥቂው ሳልሃዲን ሰይድ የጎሉ ባለቤት ነው። ከዚህ ጎል መቆጠር በኋላ አቻ ለመሆን ተደጋጋሚ ጥረትን ያደረጉት ፋሲል ከነማዎች በከፍተኛ ሊጉ ኮከብ ተጫዋቹን ያጠናቀውና ከአንድ ጨዋታ ቅጣት በኋላ የተመለሰው አብዱራህማን ሙባረክ ባስቆጠራት ጎል በአንድ ለአንዱ ውጤት የመጀመሪያው አጋማሽ ተጠናቋል። በሁለተኛው አጋማሽ የጨዋታ ክፍለ ጊዜ 87ተኛው ደቂቃ ላይ ተወጋዩ ኤዶመሎስ ሮቪ ፍጹም ቅጣት ምት ክልል ውስጥ መውደቁን ተከትሎ የተሰጠውን ፍጹም ቅጣት ምት ራሱ ኤዶም ወደ ጎል በመቀየር ፋሲል ከተማ ሁለተኛ ተከታታይ ድሉን እንዲያስመዘግብ አድርጎታል። በጨዋታ ላይ ከተጫዋቾችና ከደጋፊዎች ለአሰልጣኝ ዘማርያም ወልደ ጊዮርጊስ ሕክምና ወጪ የሚውል አንድ ሚሊዮን ብር መሰብሰቡም ተገልጿል። ድሉን ተከትሎ የፋሲል ከተማ ደጋፊዎች በከተማ አደባባይ ደስታቸውን ሲገልጹ አምሽተዋል። ፋሲል ከተማ ስድስት ነጥብ ወደ ስድስተኛ ደረጃነት ከፍ ማለትም ችሏል። ፕሪሚየር ሊጉን ቅዱስ ጊዮርጊስና ሲዳማ ቡና በኩል ዘጠኝ ነጥብ በጎል ተበላልጠው ይመሩታል። በሳምንቱ የተጠበቀው የአዳማ ከተማና ኢትዮጵያ ቡና ጨዋታ ደግሞ በአቻ ውጤት ተጠናቋል። የአጨራረስ ድክመት በሁለቱም በኩል የታየ ክፍተት ነበር። ንዋይ ይመር ጨዋታውን ተከታትሎታል። በአዳማ በቢቂላ ስታዲየም በሺዎች የሚቆጠሩ ተጓዥና የአዳማ ደጋፊዎች ለጨዋታው ድምቀት ሰጥቶታል። በመጀመሪያው አጋማሽ አስደንጋጭ ሙከራ ባይታየም እንግዳው ኢትዮጵያ ቡና የተሻለ ጫና መፍጠር ችሏል። አዳማ ከነማ ወደ ሊጉ መድነት ለመምጣት ኢትዮጵያ ቡና ደግሞ በአመቱ የመጀመሪያ ድል ለማግኘት የሚደረግ ፉክክር ስለነበር ጨዋታው ውጥረት የበዛበት ነበር። በጨዋታው በኢትዮጵያ ቡና ተጣባቂውን በላይ የነበረው አስቻሉ ግርማ በረዳት ዳኛው ጥቆማ ያልተገባ ባህሪ አሳይቷል በሚል በቀይ ካርድ ከሜዳ ወጥቷል። የመጀመሪያው አጋማሽ ያለ ግብ ተጠናቆ በሁለተኛው አጋማሽ ተቀይሮ የገባው የአቡነ ውለም ኢትዮጵያ ቡናን ቀዳሚ እያደረገች ግብ ከመረብ አሳርፏል። ከዚች ግብ መቆጠር በኋላ በደጋፊ የታየው ረብሻ ጨዋታው በስድስት ደቂቃዎች እንዲቋረጥ አድርጓል። ሳሌማ አካባቢ የተከመሩ ድንጋዮች ነገሩንም አባብ ሰውጥ ነበር። ወደ አቻነት ለመምጣት ባለሜዳው አዳማ ከነማ ተቀይሮ በገባው ታፈተ ስፋይና በሚካኤል ጆርጅ አማካይነት የሚያስቆጭ ድሎችን መፍጠር ችሏል። በመጨረሻ ሙጅብ ቃስ የሚያስቆጥራት ድንቅ ግብ አዳማ ከነማ ነጥብ ተጋርቶ እንዲወጣ አድርጋለች። የአዳማ ከነማ አሰልጣኝ አሸናፊ በቀለ በከባዱ መርሃ ግብር አቻ ውጤት ጥሩ እንደሆነ ገልጸው የኢትዮጵያ ቡናውን ግብ ጠባቂ ግን አድንቀዋል። የኢትዮጵያ ቡና ዎቻቸው ቮሲቪች በቡናቸው እንቅስቃሴ ቢደሰቱም አጨራረስ አሁንም የቡና ክፍተት ብለውታል። በኢትዮጵያ ወንዶች ፕሪምየር ሊግ ትናንት በአዲስ አበባ ስቴዲየም ከተካሄዱ ጨዋታዎች ደግሞ ኢትዮጵያ ኢትዮ ኤሌክትሪክ ና ኢትዮጵያ ንግድ ባንክ ነጥብ ተጋርተዋል ኢትዮጵያ ንግድ ባንክ በሊጉ መቆየት እንደሚጫወት አሰልጣኙ ተናግሯል ስመኝ እርዳው ዝርዝር አለው ትላንት በአዲስ አበባ ስቴዲየም ሁለት፣ በክልል ከተሞች አምስት ጨዋታዎች ተካሂደዋል። ዘጠኝ ሰዓት ላይ በአዲስ አበባ ስቴዲየም ወልዲያ ከተማን ያስተናገደው መከላከያ በውድድር ዓመቱ የመጀመሪያ ሙሉ ሶስት ነጥብ ያገኘበት ድሉን አስመዝግቧል። ከረፍት በፊትና ከረፍት መልስ ምንይሉ ወንድሙና ማራኪ ወርቁ ባስቆጠሯቸው ግቦች ወደ አሸናፊነት የተመለሰው መከላከያ ጨዋታውን በአሸናፊነት ቢወጣም በሁለቱም ቡድኖች በኩል የነበረው የኳስ ቁጥጥር በአብዛኛው ቀልብ ሳቢ አልነበረም። የትላንቱ ድል ለመከላከያ ለቀሪ ጨዋታዎቹ መነሳሳት እንደሚፈጥርለት አሰልጣኙ ገልጸዋል። ኮንፌዴሬሽን ውድድር ማለት ስለዚህ ጠንክረን ለመስራት እንዘጋጃለን። የወልዲዋ አሰልጣኝ ንጉሴ ደስታ በጨዋታ እንቅስቃሴያችን መሰረት የተጋጣሚያችን ማሸነፍ ተገቢ ነበር ብለዋል። ቡድናችን ጥሎ አልነበረም፣ ግቦች የመጨረስ ሁኔታዎች ትንሽ ስህተቶች አሉ። እነዛን አስተካክለን የሚቀጥለው ጌሞች አርመን እንመጣለን። 11 ከ30 ላይ የጀመረውና አወዛጋቢ የዳኝነት ዳግነት ውሳኔዎች ያጀቡት የኢትዮጵያ ንግድ ባንክና የኢትዮ ኤሌክትሪክ ጨዋታ በአንዳቸው ውጤት ተጠናቋል። 47ኛው ደቂቃ ንግድ ባንክ ያገኘውን ሁለተኛ ፍጹም ቅጣት ምት ፒተር ንዋድኬ ያለ ሁለተኛ ተጫዋች ንክኪ ኳስና መረብን አገናኝቷል። የዕለቱ የመሃል ዳኛ በዋና ረዳት ዳኛቸው ገዛ ግቧን አጽድቀዋታል። ከዳኞች ጋር ከተፈጠረ ሰጣ ገባ በኋላ ኢትዮ ኤሌክትሪክ የክስ ሪዘርቭ አስመዝግቦ የተቋረጠው ጨዋታ ቀጥሏል። ኢትዮ ኤሌክትሪክ በሰባ አራተኛው ደቂቃ ያገኘውን ፍጹም ቅጣት ምት ዳዊት እስጢፋኖስ ወደ አቻነት ግብ ቀይሯታል። በአራት ጨዋታዎች አንድ ነጥብ ብቻ ያለውና የሊጉ ግድጌ ላይ የሚገኘው ንግድ ባንክ ለአለመውረድ እንደሚጫወት አሰልጣኝ ጸጋይ ኪዳነ ማርያም ገልጸዋል። የክለባችን ስብስብ ዘንድሮ አርኪ አይደለም። በስኳድ ጥበትና ጥራት ላይ ትንሽ ክፍተት ያለን ስለሆነ አብዛኞቹ ለወጣት ተጫዋች እድል ሰጥተን ፕሪሚየር ሊግ ለማቆየት ነው ሀሳባችን። ክልል ላይ በተደረጉ ሌሎች የኢትዮጵያ ፕሪምየር ሊግ ጨዋታዎች ሲዳማ ቡና ይርጋለም ላይ ወላይታ ድቻን አንድ ለዜሮ ረቷል። አዲስ ግዳይ ለሲዳማ ቡና ግቧን አስቆጥሯል። ሲዳማ ቡና ነጥቡን ዘጠኝ በማድረስ በግብ ክፍያ በቅዱስ ጊዮርጊስ ተበልጦ ሁለተኛ ደረጃ ላይ ይገኛል። አርባ ምንጭ ከተማ ጅማ አባ ቡናን ሶስት ለዜሮ አሸንፏል። አማኑኤል ጎበና፣ ወንድሜ ነዘር ይሁንና ተካኒ ደጀኔ የአርባ ምንጭ ከተማን የመጀመሪያ ሶስት ነጥብ ያሳኩ ጎሎችን አስገኝተዋል። ድሬዳዋ ድሬዳዋ ላይ ድሬዳዋ ከተማ አዲስ አበባ ከተማ አቻ አንድ ለዜሮ ሲያሸንፉ ሀብታም ወልዴ ድሬዳዋ ከተማን ግብ አስቆጥሯል። ከኢትዮጵያ ፕሪምየር ሊግ ዜናዎች ስንወጣ ኢትዮጵያ እግር ኳስ ፌዴሬሽን የ2009 እቅዱን ለጠቅላላ ጉባኤ አቅርቦ ትናንት አጸድቋል በትናንቱ ጠቅላላ ጉባኤ ላይ አባላቱ ተተኪዎች ከማፍራት እንዲሁም ክለቦች ከደጋፊዎች ጋር ያላቸውን ተጠያቂነት በተመለከተ ጥያቄዎች ቀርበዋል። እምነጽዮን ሙሴ ተጨማሪ ዘገባ አላት። የኢትዮጵያ እግር ኳስ ፌዴሬሽን ዘጠነኛ ጠቅላላ ጉባኤውን ትናንት በኢንተርኮንቲኔንታል ሆቴል ሲያከናውን በጠዋቱ መርሃ ግብር የ2008 የስራ ሪፖርት እንዲሁም የሂሳብ ሪፖርት ቀርቧል። ፌዴሬሽኑ ከሰዓት በኋላ ደግሞ የቀጣይ ዓመት እቅዱን አቅርቦ በአባላቱ አስተያየት ተሰጥቶበታል። የስፖርታዊ ጨዋነት ችግሮችን ማሻሻል፣ የእድሜ ተገቢነት ጉዳይን ማጥራት፣ ተተኪ ስፖርተኞችን ማፍራት እንዲሁም ብሔራዊ ቡድኑ በወንዶችም በሴቶችም የተሻለ ውጤት እንዲያስመዘግብ ማድረግ በአመት ውስጥ ፌዴሬሽኑ ለመስራት ካቀረባቸው ነጥቦች ውስጥ ዋና ዋናዎቹ ናቸው። ጠቅላላ ጉባኤው አባላት በእቅዱ ላይ አስተያየታቸውን ሰጥተዋል እንዲሁም ጥያቄዎችን አቅርበዋል። ሁሉም ክልሎች ወይም ከተማ አስተዳደሮች እግር ኳስ ፌዴሬሽን እንዲጠናከሩ ማድረግ የሚለው በምንድን ነው የምታደርጉላቸው? የራሳቸው ገቢ እንዳይኖራቸው ከተደረገ ክለቦች የራሳቸውን ገቢ ለማጠናከር ህዝባዊ ስፖርት ክለቦች ተጠናክረው የኢትዮጵያ እግር ኳስ ፌዴሬሽን አጋር እንዲሆኑ የተለያዩ መንገዶች መቀመጥ ነበረባቸው። ክለቦችንና ማህበራትን የሚደግፍ ብዙ አሰራር የለም። ደጋፊ ማህበር ማቋቋም የደጋፊዎች እንጂ እኮ የክለብ አይደለም። ሰፖርተርስ ኮሚቴ በየትኛውም ዓለም ክለብ አቋቁሟቸው አይደለም ያሉትና ይህንን እንዲኖራቸው ማድረግ ብሎ ማስቀመጥ እንዴት ይታያል? እቅዱ፣ በአንድ አመት ውስጥ ሊፈጸሙ የማይችሉ ሀሳቦች ተካተውበታል የሚል ሀሳብ በስፋት ተነስቷል። የፌዴሬሽኑ አመራሮች በተነሱ ጥያቄዎች ላይ ምላሽ ሰጥተዋል። በመጨረሻም ፌዴሬሽኑ ያቀረበው የ2009 የስራ እቅድ በጠቅላላ ጉባኤው በሙሉ ድምጽ ጸድቋል። የስፖርት ዘገባዎች ተጠናቀቁ። ጤና ይስጥልን።